ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ሐሙስ ነው። የሐሙስን መረጃና መልእክት ደግሞ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። አጠገቤ ይገኛል። እንግዲህ የዕለቱን መረጃና መልእክት ደግሞ አሰባስቦ ለእኛ ይጠቅማሉ ያለን ሁሉ አምጥቶልናል። ከእርሱ ጋር እንግዲህ መልካም ጊዜ ይኖረናል። ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን፣ በትናንትናው ዕለት ከፓስተር ጋር አልተገናኘንም። ዛሬ እንግዲህ የእግዚአብሔር ፈቃድ ሆኖ የዕለቱን መረጃና መልእክት ወደ እናንተ ለማቅረብ ተገናኝተናል። ከእርሱ ጋር እንግዲህ ጥሩ ውይይት ይኖረናል። በቅድሚያ ሰላምታ ላቅርብና በቀጥታ ወደ ውይይታችን እናመራለን። ሰላም ላንተም ፓስተር፣ እንዴን እንደምኖርክ ወንድሚል ቃል ሰላም። እግዚአብሔር ይመስገን እግዚአብሔር ይመስገን። አንድ ቀን አልተገናኘንም። እንግዲህ ዛሬ የዕለቱን መረጃ ደግሞ ታሰባስባለህ። አለማችን እንዴት ነው? በምን አይነት ሁኔታ ላይ ነው ያለችው? እስኪ ለአድማጮቻችን አጋራ። እንግዲህ አለማችን በጦር ድግስ ላይ ነው ያለችው። በአለም ላይ የሚሆነው ነገር በጣም በተፈጥሮም በዚህ በጦርነቱም አለም እየተንገላታች ያለችበት ጊዜ ነው። እንግዲህ ያው ማለቂያ ላይ ሲደርስ ሁሉ ነገር ድብልቅልቅ ይላል። ይሄ ነው እየታየ ያለው። በተለይ ደግሞ ሰምተ ከሆነ አላቅም፣ ጀማይካ በጣም በከፍተኛ ሁሉ ንፋስና በውሽንፍር እየተመታች ትገኛለች። እና ብዙ ሰው ወደ ስድስት መቶ ሺህ ሰው መጠለያ ለቋ፣ ቤታቸው ተገነጣጥሏል እንግዲህ ትላንትና በዜና ላይ በመጠኑ ሽፋን ሰጥተን ነበር። ያው እስከዛ ሰዓት ድረስ ምንም አልተከሰተም ነበርና ወደ 600 ሺህ ሰው ነው የተፈናቀለው። ደግሞ በ175 ዓመት ሆኖ ማየት ሰዓት 185 ኪሎ ሜትር በጣም እንግዲህ አየህ ምናልባት አሁን እሱም ብቻ አይደለም፣ ካሪቢያን አገሮችን ጠቅላላ ሜዳስ ላይ ሊያጠቃ ይችላል ብሏል። እስከ ሚሲሲፒ ሊመጣ ይችላል የሚል፣ አዎ ከፍተኛ ስጋ ሳለ እንግዲህ ተፈርቶ በእንደዚህ አይነት ሁኔታ ላይ ነው ያለችው። እና ዓለም በቃ መፍትሄ የሚሰጠው የሚሰጥ እንደሌለ ካለ እግዚአብሔር በስተቀር ማድረጋት ትችልም። አሁን ይህንን ከእግዚአብሔር ውጭ ምን ታደርገዋለህ

ያለ ነው በእግዚአብሔር እጅ ላይ ምህረቱን ነው ማየት ያለብንና ይህንን ነው አንዱ በጣም ልቤን ነቅቶት ነበር። በትናንትና ሁለትና ለካ እኛ በእግዚአብሔር ምህረት ጭርነ ስላለን ነው። ያለ እግዚአብሔር ምህረት ምን ምነን አለም ምን ምነች ምድር ምን ምናቸው መሪዎች ምን ምናቸው ያለ እግዚአብሔር ምህረት። እግዚአብሔር ምህረት ሲያደረግልህ ነው ለካ ለእንዴ አፍህን ሞልተህ የምትናገራቸው ነገሮች ሁሉ ለካ እግዚአብሔር ምህረት ሙሉ ስላደረገልህ ነውና የእግዚአብሔር ምህረት ያየውበት ነገር ነው እና በጣም አስፈሪ ነው። እንግዲህ ቀጠናው በንደዛ አይነት መልኩ አሁን ላይ ስጋት ውስጥ ወድቋል። ሌላው እንግዲህ በትናንትና ሁለት ፕሬዚደንት ትራምፕ ደቡብ ኮሪያ ሲገቡ በጣም አስደንጋጭ ነገር ተፈጥሯል። ይሄው ምንድነው ሰሜን ኮሪያ ረዥም ርቀት ቦሊስቲክ ሚሳይል ሱፐርሶኒክ ሚሳይሎችን ሙከራ አድርጋለች። ይኸውም እንግዲህ ሙከራ ኢላማውን በትክክል እንደመታ ተናግረዋል። ሙከራው ምንን ያስመለከተ ነው የሚል ነገር ሲነገር መልእክት አለው። ይሄ መልእክት ምንድን ነው መሰለው እንም ዶናልድ ትራምፕ ከጃፓን ከመነሳታቸው በፊት ለጋዜጠኞች በተናገሩት ኪም ጁንግን ማግኘት ትፈልጋለሁ ብለው ነበረ። ላውራን ፈልጋለሁ ብሎ አንድ ነጻ ቀጠና አለች። ሁለቱም ወታደሮች የሌሉበት የሰሜን ኮሪያና የደቡብ ኮሪያ ድንበር ላይ የሆነች ነጻ ቀጠና አለች። እዛ ቦታ ላይ ለማግኘት እግል ይዘው እንደነበረ ተመልክቷል። ግን ነገር ግን ከሰሜን ኮሪያ የተሰጠው ምላሽ በጣም አደገኛ ምላሽ ነው። ባለስቲክ ሚሳኤልን በመሞከርና ሀይላቸውንና ያው ወታደራዊ ጡንቻን የማሳየት ነገር ነው የተመለከት ነውና ምንድነው የሰሜን ኮሪያ አመራሮች ያሉት፣ እንዳሉት የሰሜን ኮሪያ ፕሬዝዳንት ኪም ጁንግ እንዳሉት ከትራምፕ ጋር የመነጋገር ፍላጎቱ አለን። ነገር ግን ቅድመ ሁኔታ አላቸው። ፍላጎቱ አለን ይሄ የኒኩለር ሙከራ ወይም ደግሞ ኒኩሌር ማምረት ማብላላት የሚለውን ነገር ተው የሚሉትን ነገር ካቁሙና በሰላማዊ መንገድ ከኛ ጋር መነጋገር የሚፈልጉ ከሆነ እኛ ለመነጋገር ዝግጁ ነን እያሉ ያሉ። ነገር ግን ስንነጋገር እኛ እንወስንላችኋለን በሚል መንፈስ ልንነጋገር አንፈልግም። እኛ ባልናችሁ መንገድ ሂዱ በሚሉት ነገር ልንነጋገር አንፈልግም። የምንፈልገው እኛ የምንፈልገውን ማድረግ መብት እነሱ የሚፈልጉትን ማድረግ መብት እንዳላቸው እኛም የምንፈልገውን ማድረግ መብት እንዳለ ተረተውን ከሆነ ለመገናኘት ዝግጁ ነን የሚል ነገር አንስተዋል። በነገራችን ላይ ግን የአሜሪካ ጦር በዛው አነጋግረው አለሳቸው እዛው ደቡብ ኮሪያ ላይ ግን ጦሩ ዝግጁ ላይ ነው ያለው። ማንኛውም ነገር ቢፈጸም እርምጃ ለመውሰድ ማለት ነው። እንግዲህ ትራምፕ በዛ ቆይታቸው እንግዲህ በዛሬ ሁለት በዛሬ ሙስ አይደለ በዛሬ ሁለት የቻይናውን ፕሬዚዳንት ዥንጂፒንግን እንደሚያገኙና ከዚህ ከዚንጂፒንግ ጋር ውይይት እንደሚያደርጉ ተነግሯል። በተለይም ደግሞ በሁለቱ ሀገሮች መካከል እየከረረ የመጣውን የኢኮኖሚ ጦርነት ዓለምን ወደ ስጋት ውስጥ እየከተተ ነው ያለው። ምክንያቱም አንዱም ታሪፍ ሲጭን ሌላውም ታሪፍ ይጭናል። ይህ ታሪፍ በጨፍ ቁጥር በቃላይ ነው ዋጋ የሚጨምረው እና የገበያና ኢኮኖሚ ምስቅልቅልነት ያስከትላል። ይህንን ለማርገብ ይነጋገራሉ ተብሎ ይጠበቃል። እንግዲህ እኛ ይህንን ዜና እስክንዘገብበት ባለው ጊዜ ውስጥ እየተነጋገሩ እንደሆነና ምናልባትም በምን ሀሳብ ላይ ተነጋገሩ፣ ምን ተወያዩ የሚለውን ነገር በሚቀጥለው ይዘን እንመጣለን። እንግዲህ ስብሰባው ነገ ነው የሚጀምረው። የደቡብ የቀጣናዋ ፓስፊክ ደቡብ የንግድ ትብብር ነገ ይጀምራል። በነገው ዕለት እንግዲህ ትልቅ ለውጥ ይታያል ተብሎ ይጠበቃል። በዚህ ድርድር ላይ ያው እንግዲህ አሜሪካ በዚህ ስብሰባ የምትገኘው ቀጠናው ተመልክቷት አይደለም፣ ከቀጠናው ጋር የንግድ ሽርክና ስላላትና አንዳንድ ሀገሮች ያው ወዳጅ ሀገር የሚሏቸው እዛ ቀጠና ውስጥ ስላሉ እንደመጃፓን ማሌዥያ፣ ኢንዶኔዥያ የመሳሰሉ የአሜሪካ ኢንዱስትሪዎች፣ ፋብሪካዎች ያሉበት ቦታ ናቸው። እነ ደቡብ ኮሪያ ራሱ የአሜሪካ የንግድ ድርጅቶች ያሉበት ቦታ ናቸው። ሌላው የወታደራዊ ትስስሩም ያለበት ቦታ ስለሆነ በዛ ተገኝተዋል። እንግዲህ ይህን ነገር ምንድን ነው ምናልባት በዓለም ላይ ለውጥ ያመጣል ወይ የሚለውን ነገር ስንመለከት እንደ መጽሐፍ ቅዱስ ካየነው፣ ማለት እንደ መጽሐፍ ቅዱስ ካየነው በመጨረሻው ዘመን ነገሮች እየጨመሩ እየከፉ እንደሚሄዱ እንጂ መጽሐፍ የሚናገረው ቢቀር፣ እሰዬው ደስ ይለናል። አሁን ባለፈውም እኮ ፓስተር ከሩሲያ ጋር ከሩሲያው ፕሬዚዳንት ጋር እንደዚሁ ተስፋ የተጣለበት ስብሰባ ነበር ያደረጉት ግን የተገላቢጦችሽ አዎ፣ ምንድ ተስፋ ማድረጉ ተገቢ አይደለም ለ ልክ ነህ። በእንደውም ጥሩ ነው ጥሩ መጣህልኝ። የዚህ ዓለም ፖለቲካና ዲፕሎማሲ ተለዋዋጭ በጣም በተለይ አሁኑ በተለይ ደግሞ ዶናልድ ትራምፕ ፕሬዚዳንት ሆኖ ከመጡ በኋላ ያለው ነገር በጣም ተገለባባጭ ውል የለሽ። ለምሳሌ ዛሬ ሚቲንግ ቁጭ ብለህ አብረህ ወስንህ ከ30 ወይ ከ40 ደቂቃ ከ50 ደቂቃ በኋላ ተስማምተናል ጥሩ ሆኗል ምናምን ብላ መግለጫ ሰጥ፣ መልሶ ደግሞ ምንድነው የሚሆነው? አን የሆነው ነገር ነው የሚደረገውና ውል ማሰሪያ የሌለው የፖለቲካ ዓለም ውስጥ ነን ያለ፣ ነው ይሄ እንደሚሆን ኮስኬል ይናገራል፣ ዳንኤል ላይ ኮ ይናገራል፣ ይናገራሉ። በደንብ ነው የሚናገሩት ነው እንፍታው ካልነው በሂደት የሚፈታ ቢሆንም እያንዳንዱን ሄደን ሚስዞች መልእክቶቹን ሄደን የምንፈትሽ በዓለም ላይ የሚመጣው የተለዋዋጭነት መገለጫዎቹን አሁን የምናያቸው ነገሮች ነች። ያሉ አውሮፓ ላይ ያለው ይሄ ነው። ቁማርተኝነቱ ይሄ ነው ብቷል። ቁማርተኝነቱ ይሄ ነው እና የፖለቲካ ቁማር ውስጥ ነው የተገባው ዓለም ወደዚህ ቁማር ውስጥ ነው የገባችው። ይሄ ደግሞ እንደው እንትን እንድንለው እንድንመለከተው ከፈለግ የኢኮኖሚ ሪሶርስ እጥረት አይደለም ዓለም ላይ ያልተነካ ገና ገና ገና አስር ቢሊየን ህዝብ ቢጨመር ሊያኖር የሚችል ሀብት አለ። ገና ያልተነካ ሀብት አለ። የሀብት ጉዳይ አይደለም። ችግሩ ምንድነው? የዘመን ላቂ መሆኑ ነው። የዘመን ፍጻሜ መሆኑ ነው። እብተል አሁን ሰው ያልተገነዘበው ነገር ይሄ ነው። ለምሳሌ አሜሪካና ራሻ ሲቀያየሙ ሁለት ሀገር የተቀያየሙ ነው የሚመስል ነገር ግን ተጽዕኖ ቦተቶ የሚያመጣው ለምሳሌ አሜሪካ እና ዩክሬን ጦርነት በጀመሩ ጊዜ የዓለም ኢኮኖሚ ላይ ምን አይነት ኢምፓክት እንደመጣ ተመልክት። ጥያቄ ያለው የስንዴ ዋጋ እንዲጨምራል። ነዳጅ ዋጋ ጨመረ፣ የዘይት ዋጋ ጨመረ፣ ብዙ ነገሮች ጨምረዋል። ለምንድን ነው የሚጨምሩት ብለን ስንመለከተ በጦርነቱ ምክንያት የንግድ እንቅስቃሴው ገብቷል። ፍሎ እስሙዝ አይሆንም፣ የተጨናነቀ ነው የሚሆነው። ምርቶች እንደ ልባቸው አይዘዋወሩ ገብቷል ደግሞ ዶናልድ ትራምፕ ከመጡ በኋላ በእያንዳንዱ ሀገር ላይ ታሪፍ መጨመር ሲጀምሩ ደግሞ ወዴት እንደሄደ ተመልከተ። ምክንያቱም ባለ ፋብሪካው ወይ የሰው ኃይል ይቀንሳል ወይ ደግሞ ዋጋ ይጨምራል። ምናልባትም አሁን ተስፋ ተጥሏል በዚህ በደቡብ ፓስፊክ ስብሰባ የንግድ ትብብር ስብሰባ ላይ ምክንያቱም እነዚህ አብዛኞቹ የአሜሪካን ኢንዱስትሪዎች ያሉበት ናቸው። ቻይና አለች፣ ደቡብ ኮሪያ አለች። አምራቾች ናቸው፣ ከፍተኛ ሸቀጥ የሚመረትባቸው ሀገሮች ናቸው። ስለዚህ ተስፋ ተጥሏል። ይህ ተስፋ ግን እውነት ለውጥን ያመጣል ወይ የሚለውን ነገር እንዲሁ እንተው፣ ወደፊት እናየዋለን የሚል ነው። ሌላ በቻይናና እንግዲህ በአሜሪካ ፕሬዚደንት መካከል የሚደረገውን ነገር ሰብሰብ፣ ጠንከር አድርገን በነገ ውለት ይዘን እንመጣለን ብዬ አስባለሁ። እንግዲህ የንግድ ምጣኔውን እንግዲህ ያስተካከላሉ ወይ አያስተካክሉ ያወርዱታል ወይ አያወርዱትም፣ የሚለውን ነገር ያላሉታል ወይ ያጠብቁታል፣ የሚለውን ነገር የምንመለከተው ይሆናል። ላለው እንግዲህ ቅዱሳን ወንድሞቻችን እህቶቻችን፣ ይህን ፕሮግራማችንን የምታዳምጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም እንድታዳርሱ በጌታ ፍቅርን ጠይቃችኋለን። የጌታ ሰላም ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ለዛሬ ቀን ያለን መረጃ ይሄንን ይመስላል። ሻሎ እግዚአብሔር አብስቶ ይባርክ። ፓስተር፣ እንግዲህ አለማችን ያለችበትን አሁናዊ መልክ በእግዚአብሔር ቃል ጭምር ስላብራራልን እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ጳውሎስ ለጢሞቴዎስ እንደነገረው የሚያስጨንቅ ዘመን እንዲመጣ ወቅት ባለው መሰረት እንግዲህ የምናያቸው የምንሰማቸው የምንመለከታቸው ሁሉ ሊመጡም ያሉትንም ጨምሮ ስንገነዘብ እንደዚህ ነው እየሆነ ያለው እየላላ ሳይሆን እየጠበቀ እየጨመረ ነው እና ነገር ግን ለእኛ ይሄ ምን አይነት መልእክት ሰጥቶናል ብለን ራሳችንን ፈተሽ ማድረግ አለብን ብለን እናምናለን። ያው ማምለጫው ኢየሱስ ክርስቶስ እንደሆነ በየጊዜው ምንናገረው ስለሆነ ማለት ነው በዚህ መንገድ ውስጥ ያልገባን ወገኖች ካለን መስመሩም መንገዱም ያው ኢየሱስ ብቻ ነው። ፓስተር ቅድም እንደነገረን እግዚአብሔር ብቻ ነው ከዚህ ሁሉ ጣጣና ጉድ ሊያስመልጠን የሚችለው። ስለዚህ መጠለያችን እነሱን በማድረግ ወደሚቀጥለው ምዕራፋችን እንድንሸጋገር እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ ውድ አድማጮቻችን ለቀኑ ይዘን የመጣ ነው መረጃና መልእክት ይሄን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ አምሻው ላይ ደግሞ በሌላ መረጃና መልክ ደሞ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።